ህብር በአንድ ማጉሪያ ቆማት ኢትዮጵያ ብዛነቷ እንደ በጎ ጸጋ ሆኖላት ዘመናትን ተሻግራለች። ውበት ባህልና ሴት ልዩ ቀለም ሆኗትም እንዲሁም የአገርን ክብር ለመድፈር ድንበር አቋርጦ የመጣ ባዕድ ወራሪ እንኳ የልጆቿን የተነባበረ ክንድ ዘልቆ ለመግባት አልተቻለውም። ምክንያት ስለ አገር፣ ስለ ክብሯም የሚቆጣ እልፍ በአራቱ ማዕዘን አላትና። እንዲህ ደማቅ የነበረው ታሪኳ ግን ዘመነኛው የፖለቲካ ስሪት ልጆቿን ለየቅል የተለያዩ የብሔር ብሔረሰቦች የሚኖሩባት በጋራ አንድነታቸውን አጠናክሮ የሚኖሩባት ነው። ነገር ግን በነበሩት ስርዓታት ሁሉም እኩል ያልታዩበትና እያንዳንዱ እንግዲህ አጋርና ዋና ክልሎች ተብሎ ሲመራ የነበረበት የሚወሰኑ ውሳኔዎች በተወሰኑ ክልሎች ሆነው ነገር ግን ሌሎች ክልሎች የባይ ተመልካች ሆነው የቆዩበት ሁኔታ ነበር። በሀገር ጉዳይ ቀዳሚ ተሰላፊ በፖለቲካዊ ውሳኔ ዳር ተመልካች ሀገር ያለፈችበት ሚዛን ያልጠበቀ የስርዓት ውጤት ነው። የአካሄድ አሁናዊ ሁኔታ ያለንበትንም ስልጡን ፖለቲካ አይዋጅምና ባለፉት ጥቂት ዓመታት ግን ሁሉም በሀገር ጉዳይ እኩል ወሳኝ፣ እኩል ተቋዳሽ ሆኗል። ብልጽግና አካታች አድርጎ ሁሉንም ያገባቸዋል የኢትዮጵያ ህዝቦች ናቸው ዜጎች ናቸው ብሎ በማመኑ በዚሁ ልክ ለውጡ ሲመጣ ሁሉም አንድ ሆኖ ወደ ስራ የገባበት ሁኔታል። ይህ ሁነት በወቅቱ አጋር ተብሎ በተለዩ ክልሎች ገቢራዊ የሆነ ነው። ፍትሃዊ የመሰረተ ልማት ግንባታ ለመኖርና ተያያዥ ክዋኔዎች በክልሎች መካከል ጥያቄን ያጫሩ ጉዳዮች ነበሩ። አሁን ግን ይህ ከተቀረፈ ሰባት ዓመታት ተቆጥሯል። ለማሳያ ቀድሞ ለግብርና ታልሞ የማያውቁ አካባቢዎች ጸጋቸውን በመግለጥ ውጤት እየተመዘገበባቸው ይገኛል። ግብርና ያየን እንደሆነ በክልላችን ከለውጡ በኋላ የነበረው አጠቃላይ ምርት በሁለት እጥፍ እንዲያድግ ለማድረግ ተችሏል። በዚህ ምክንያት ይሄ ምርት ለአገር ውስጥ ኢንዱስትሪዎችም ግብአት በተለይ ስንዴ የሚሆኑበት ሁኔታ ነው የመጣ ያለው በዚህም የውጭ ከረንሲ ሴብ ማድረግ ተችሏል። የኢንቨስትመንት መነቃቃት፣ አማራጭ የስራ እድል፣ የዜጎች ተጠቃሚነትና ፍትሐዊ የልማት ተደራሽነት ሌሎቹ በረከቶች ናቸው። ክልሎች በሀገራዊ ጉዳይ እኩል ተሳታፊ እኩል ወሳኝ ከመሆናቸውም በላይ በሁለንተናዊ መልኩ ያላቸውን ጸጋ በመግለጥ ተጠቃሚነታቸውን አረጋግጧል። በሀገር ውስጥ ያሉ ባለሀብቶች አሁን ያለውን የሰላም ሁኔታ በመጠቀም ለባህር በር ያለን ቅርበትን ደግሞ በማከል ሰፊ የኢንዱስትሪ ቀጠና ሊሆን ይችላል። በዚህ ረገድ ይሄ እንዲበረታታ የራሳችንን ጥረት እያደረግ ነው። የኢንዱስትሪ ሚኒስቴርም በዚህ ረገድ ስራዎች እየሰሩ ይገኛሉ። ስለዚህ በቀጣይ ኢንዱስትሪን በማሻሻል የሕዝባችንን ኑሮ ለማሻሻል እንሞክራለን የሚል ቁርጠኝነት ነው ያለው። በቱሪዝም ሀብት ትልቁ ማሳቢያ ሰንተ እና የሙቀት አካባቢ ነው ያስፈራል አይነት ሳይሆን የማዘናኛ ቦታ ነው። ማዘናኛ ነው። ጊዜ ማሳለፈ ነው። ጊዜም በአግባቡ የምንጠቀምበት አካባቢ ነው ብለው ያኔ አጋር ተብሎ የተለያዩ ክልሎች አሁን እንደ አገር ባለው ሁለንተናዊ መነቃቃት በተለያዩ ዘርፎች በጎ ሚናቸውን እያሳረፉ ነው። በአገሪቱ ፖለቲካ ውስጥ ወሳኝና ንቁ ተሳታፊ መሆናቸው ደግሞ ያላቸውን ሀብት እንዲያለሙና ለምጣኔ ሀብቱን ማስተዋጽኦ እንዲያበረክቱ እድል ፈጥሮላቸዋል። ለውጤታማነቱ ደግሞ በፖለቲካ ስሪቱ ላይ የተወሰደው መሰረታዊ ማሻሻያ አቅም እንደሆናቸውም ይነሳል ከታችነቱ ወደ ተግባር እንዲውል የማድረጉ ስራ ክልሎች ራሳቸውን ችሎ እንደ ሀገርም የሚወጡ እቅዶች የጋራ ተደርጎ በጋራ አውርዶ ራሳቸው ፈጽሙ ውጤት ማስመዝገብ የተቻለበት ሁኔታዎች አሉ። ስለዚህ ያንዳንዱ ራሱን የራስን ይድል በራስ የመወሰንና አካባቢን የመምራት ስራዎች ተግባራዊነታቸው ወደ ውጤት የተቀየረበት ሁኔታ አለ።